እንግዲህ ይህን የመሰለ የችክን በርገር ሰርተናል። በጣም የሚያምር ቆንጆ እንደምታዩት፣ በጣም ደስ የሚለው በጣም ልዩ ነው፣ ይጣፍጣል እና ቪዲዮውን ከወደዳችሁት ላይክ እንድታደርጉ በትህትና ጠይቃለሁ። ነበሩ ሰላም ጤና ይስጥልኝ፣ ወደ ሰብለ ኪችን። እንዴት ሰዎች እንደምን ሰነበታችሁ? ዛሬ ደግሞ በአዲስና በቆንጆ ስራ ተመልሻለሁ። ቆንጆ ፈጣን የችክን በርገር አሰራር እናያለን። እንግዲህ በመጀመሪያ የሚያስፈልጉኝን ግብአቶች እዚህ ጋር አዘጋጅቻለሁ። ቀላል እና በጣም ፈጣን ለምሳሌ እራት የሚሆን ለልጅ ላዋቂ የሚሆን ቆንጆ የቺክን በርገር አሰራር ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። በመጀመሪያ እንግዲህ የሚያስፈልጉኝን ግብአቶች እንደዚህ ነጭ ሽንኩርት በደቃቁ ሊያደርጋት ትመቸ የምን ትንሽ ቢላነኝ፣ ስለዚህ ነጭ ሽንኩርቱንም የምፈልገውን ያክል እንደዚህ በደቃቁ እንደዚህ ሶስት ፍሬ ዶሮ አንድ አንድ ስላይስ ነው ያደረኩት። ግን እንደ ቤተሰባችሁ መጠን መጠናችሁ ማድረግ ትችላላችሁ። ከዛ ደግሞ ቀይ ሽንኩርቴንም ግማሹ ነው ማደረገው። ሁሉንም አላደረገውም። እንደዚህ ለማታየት እንደዚህ አዘጋጀዋለሁ። ከዛ ይህንን ፈጭቸው እመለሳለሁ። ዶሮዬን እንደዚህ በደቃቁ እንደዚህ አድርጌ ፈጭቼ ተመድሻለሁ። እዚህ በመቀጠል

የእውነት በጣም ነው የሚጣፍጠው፣ ሞክሩት። ቺክን በርገር ከጎን ደግሞ ቺክሴን እየሰራው ነው ያ ላይ እናንተ እንግዲህ እየፈለጋችሁ ሰላጣ መጨመር ትችላላችሁ። ትችላላችሁ። ይሄ ሰላጣ የሚበላ ስለሌለ፣ ጥቅል ጎመን ነው ያደረኩት። ጥቅል ጎመሉ እንደዚህ

ከዛ በኋላ እንደዚህ አድርገን እዚህ ላይ እጃችን ላይ ዘይት አድርገን የምንፈልገው መጠን እንደዚህ መጠጠፍ እንችላለን። ዳቦአችንን ሱ አድርገናል። ላይ ሊቀባ ስላለው ምንም አላረጋበትም። በደንብ ሥራ አረኩበት ማ መታቻት አንደኛው ላይ ሽንኩርት አረጋለሁ፣ አንደኛው ላይ አላረግም ሽንኩርት። ይሁን ደብታዊት እንደዚህ ያምራል። በጣም ነው የሚያምረው። በእውነት በጣም ልዩ ነው። በጣም ነው የሚጣፍጣው። እንግዲህ ቀረብ አድርጌ ላሳያችሁ የእውነት ይሄ እንግዲህ ችክን በርገሬ በዚህ መልኩ እንደዚህ ደርሷል። በጣም ነው የሚጣፍጠው። ከጎን ቺፕስ እናደርግና እንደዚህ አወጣለሁ ማለት ነው። በጣም የሚያለው ዋው! እንደምታዩት እንግዲህ በጣም ምርጥ በጣም ቆንጆ ዳቦን ቤት ውስጥ ጋግሬ እንግዲህ የሚመስለው ቆንጆ በርገር ሰርቻለሁ። ደምቶ ተስፋ አደርጋለሁ። ቪዲዮውን ደግሞ ላይክ እንድታደርጉ በትህትና እየጠ ጠይቃለሁ እንድታበረታቱ ለሌሎች እንዲደርስ ሼር እንድታደርጉ እላለሁ ቪዲዮውን ከወደዳችሁት ላይክ እንድታደርጉ በትህትና ጠይቃለሁ ነባሮች እያበረታታችሁ ኮሜንት እያደረጋችሁ ስለምትደግፉኝ ስለምታበረታቱኝ ከልብ አመሰግናለሁ አዳዲሶች ደግሞ ሰብስክራይብ አድርጋችሁ የደውል ምልክት በመጫን እንደተሰነ ድክቶር በተፈና ጠይቃለሁ። በሌላ በቆንጆ ስራ እስከምንገናኝ ድረስ እዚህ ላይ እንሰናበታለን። ጫቻው